ክብር ለኢየሱስ ክርስቶስ ለጌታችን ይሁን። በጎዳና ላይ ወንጌል ስርጭት ዙሪያ ላይ፣ በጎዳና ላይ ስብከት ዙሪያ ላይ የሚነሱ ብዙ ነገሮች አሉ። ሆኖም ምን ማለት ነው? የጎዳና ላይ ስብከት የሚለውን እንመልከተው። በሀገራችን ለአብያተ ክርስቲያናት፣ በኢትዮጵያ ውስጥ ላሉ የሃይማኖት ድርጅቶች ጥቅሙ ምንድን ነው? የትኛውም የሃይማኖት ድርጅት በጎዳና ላይ ስብከት የሚጠቀም ከሆነ ይህን ነገር ሊያወግዘው አይገባም። መንግሥት የሚጠቀምበት ከሆነ ይህን ነገር ሊያወግዘው አይገባም። ሕዝብ ሊጠቀምበት የሚሆን ከሆነ የጎዳና ላይ ስብከት በመጽሐፍ ቅዱስ በኢሳይያስ 61 ላይ ጌታ ኢየሱስ ክርስቶስ የምስራች ብሎ ተናግሮታል። ይህንን ደግሞ በማቴዎስ ምዕራፍ አራት ላይ ስትሄድ ወይም በተለያዩ ወንጌላት ላይ እንዲህ ተብሎ ተቀምጧል። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ብሎ ጥሪ ሲያደርግላቸው እንመለከታለን። በኢሳይያስ ምራፍ ላይ ያለውን ቃል ስንመለከት ክርስቶስ ኢየሱስ የምስራች ብሎ አስቀምጦታል። ይህንኑ በሉቃስ ምዕራፍ አራት ላይ ነው ጌታ ኢየሱስ ክርስቶስ የተገበረው። በክርስትና ሃይማኖት ውስጥ ትልቅ የጸና መሰረት ነው ያለው የጎዳና ላይ ስብከት። ምክንያቱ ምንድን ነው ብላችሁ ስትጠይቁ ከጥቅሙ አኳያ ብዙ ነገሮችን እዛ ክፍል ውስጥ ታገኛላችሁ። መንግስትን ይጠቅማል። ሃይማኖትን ይጠቅማል። እናቶችን ይጠቅማል። አባቶችን ይጠቅማል። ቤተ ክርስቲያንን ይጠቅማል መስኪድንም የኦርቶዶክስ ቤተ ክርስቲያንንም የካቶሊክንም ፓጋኑንም ምንም ሃይማኖት የለኝም የሚል ሁሉንም ይጠቅማል። ሄደን ስንመለከት የጎዳና ላይ ስብከት ትልድቁ ጥቅሙ ወይንም ትልድቁ አስፈላጊነቱ ተደራሽነቱ ለማን እንደሆነ ስናውቅ? ለምሳሌ በሃይማኖት አምልኮ ስፍራችን ላይ ብዙ ጊዜ በመጠጥ አእምሯቸውን ስተው እጅግ አልባሌ በሚባል ነገር ውስጥ ገብተው ተዘፍቀው እጅግ እጅግ መጥፎ በሆነ የመጠጥ ሱሰኝነት፣ የጫት ሱሰኝነት በተለያየ ነገር ውስጥ ተዘፍቀው የተቀመጡ ሰዎችን በሃይማኖት መሰብሰቢያ አዳራሽ ውስጥ አናገኛቸው። ተወቅሰው ተኮንነው ፈጽመው በቃ መተው ንስሐ ለመግባት ካልመጡ በስተቀር፣ እነዚህ ሰዎች ዜጎቻችን ናቸው። ኢትዮጵያውያን ናቸው። ነገር ግን የባህሪ ችግር አለባቸው። ሌብነት ከየት ይጀምራል? ከቤት ይጀምራል። ትንሽ ዕቃ ከማጥፋት ታማኝነትን ከማጉደል፣ ከተላከበት ገንዘብ ላይ የተወሰኑ ነገሮችን በማጥፋት ይጀምራል። ሌብነት ግን ያድጋል፣ ወደ ሰው ኪስ ይገባል፣ ወደ ባስ ይገባል። ሌብነት ያድጋል፣ የእግዚአብሔርን ንብረት ወደ መዝረፍ ይመጣል። ቤተክርስቲያንን ሰብረው የሚዘርፉ አልባሌ ሰዎች አሉ። እነዚህ ሰዎችን የትኛው ሃይማኖት ውስጥ ነው የምናገኛቸው? እስቲ ለዚህ ጥያቄ እንመልስ። ማን ናቸው እነዚህ? የእኔ አባላቶች ናቸው ትክክል ሰርተዋል የሚል ማን ነው? ማንም የለም። ኪሳው ላቂውን በመጥፎ ባህሪ ውስጥ የተዘፈቀውን ነብሰ ገዳዩን ስንት ሰዎችን ሃንግ አድርገው የቀሪ የህይወቶቻቸውን አቅጣጫ በላሽተውባቸዋል፣ ገለዋቸዋል። ለአንድ ላፕቶፕ፣ ለአንድ ምን ሞባይል ሲል ለአንድ ሞባይል አፓራት ሲል የስንት ሰው ህይወት ተበላሽቷል። እነዚህ የባህሪ ችግር ያለባቸው ሰዎች የምናገኛቸው በሃይማኖት ማምለኪያ ወይም በቤተ ክርስቲያን፣ በተለያዩ የሃይማኖቶች ስፍራ ላይ አናገኛቸው? እናገኛቸዋለን ካላችሁ የጎዳና ላይ ስብከት ወደ ቤተ መቅደሶች ወደ መስጊዶች ወደ ኦርቶዶክስ ቸርቾች ውስጥ ሊገባ ይገባዋል እስቲ እውነትን እንነጋገር ዝፍቅ ብሎ የጠጣ ሰው አንዳንዴ ይሄስ በዚህ ጠጅ በዚህ መጠጥ ውስጥ ተዘፍቆበታል ይባላል እንደው ተዘፍዝፎበታል እዛው አድሮበታል ይባላል አይደል በባስ ውስጥ እናገኛለን። በመንገድ ላይ እናገኛለን። እንደዚህ አይነት ሰዎች በመጠጥ ውስጥ አዲክትድ ይሆኑ፣ እነዚህ እንዴት ነው የምናገኛቸው? ነገርኳችሁ። በሃይማኖቱ ውስጥ የሚመጡት እነዚህ ሰዎች ተጸጽተው እንደው እግዚአብሔር ረድቷቸው የበቃኝ ውሳኔ ለመወሰን ካልሄዱ በስተቀር በፍጹም በፍጹም እነዚህ ሰዎችን ወደ ሃይማኖት ስቴሽን ውስጥ አናገኛቸውም። በሃይማኖት የአምልኮ ስፍራ ላይ አናገኛቸውም። የምናገኛቸው መንገድ ዳር፣ ሌቦችን የምናገኘው መንገድ ዳር፣ በጉበኝነት በአመፅ ገንዘባቸው ከብረው ብዙ ብዙ ጥፋትን የሚያጠፉ ሰዎችን የምናገኛቸው ቤተ መቅደሱ ውስጥ አይደለም፣ የምናገኛቸው ጎዳና ላይ። ጌታ ኢየሱስ ክርስቶስ ሲናገር ሌሎች ደግሞ ለድሆችን ነው ያለው ጌታ ኢየሱስ ክርስቶስ። ወንጌል ለድሆች ነው። ይሄ ነገር በሥጋም በመንፈስም ድሃ ለሆነ ሰው እንደሆነ ያመለክተናል። ለምሳሌ በመንፈስ ድሃ የሆነ መንፈሳዊ ነገር የሌለው የተራቆተ ምንም መንፈሳዊ አእምሮ የሌለው በሌላ አባባል። ልቡን ወደ እግዚአብሔር የማያዘንብል፣ ልቦናው ቅን ያልሆን፣ ልቦናው ለእግዚአብሔር ያልተሰጠ፣ ልቦና የሌለው መንፈሳዊ ነገርን ፈጽሞ የማይፈልግ ጌታ ኢየሱስ ክርስቶስ በነበረበት ዘመን ብዙ አመንዝራዎች ብዙ ጠጪዎች፣ ብዙ አታላዮች እንደ ዘኬዎስ ያሉ ቀራጭ ነበር። ዘኬዎስ የጉሩሙ የጉምሩክ ባለስልጣን በሉት። በጣም የብዙዎችን ንብረት የበላ የብዙዎችን ንብረት በማታለል የወሰደ እሱን የት አታገኙትም? ቤተ መቅደስን ውስጥ አታገኙትም። ከፈሪሳውያንና ከሰዱቃውያን ጋራ ከጻፎች ጋራ መጽሐፉን ሲገልጽ በመጽሐፉ ላይ ትክክለኛ ኖሮት ያልያ አሊያ በጣም የሚገርማችሁ እነዚህን የምትቀበል ከሆነ ቤተ ክርስቲያን እነዚህ አደገኛ በጠላት አሰራርና ቁጥጥር ስር ያሉ ሰዎችን የምትቀበል ከሆነ ቤተ ክርስቲያን የወንበዴዎች ዋሻ ሆናለች ማለት ነው። ልንጠነቀቅ ይገባናል። የጎዳና ላይ ስብከትን ወይም የጎዳና ላይ ወንጌል ስርጭትን የምንገታ ከሆነ እነዚህ ኢትዮጵያውያኖች ወደው ሳይሆን በግዳቸው በጠላት ጥቃት ሥር ያሉትን ወደ እግዚአብሔር መንግስት እንዲፈልሱ አንፈቅድም ማለት ነው። በዛው ባህሪያቸው ይቀጥሉ። ተደራሽነቱ የጎዳና ላይ ስብከት። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። የምስራች አንተ የተጠቃ ሕዝብ፣ በሱስ የተያዝክ ሕዝብ፣ በሞት ጥላ ውስጥ የተቀመጥክ ሕዝብ፣ ወገንክን የዘረፍክ ሕዝብ፣ እንደ ዘኪዮስ ዘርፈህ አንተ በቅምጥልነት ትኖራለህ፣ ድሆች ግን ይሰቃያሉ በአንተ ዘረፋ። ወደ ዘኪዮስ ቤት ጌታ ኢየሱስ ክርስቶስ በገባ ጊዜ ያለውን ነገር ሰምታችኋል። ዛሬ ለዚህ ቤት መዳን ሆነለት። እርሱስ ምን አደረገ? ወዲያው ተነስቶ፣ ጌታ ሆይ የበደልኳቸውን ሰዎች በቃ ይቅርላሉ ለድሆዎች ገንዘቤ ነው ስጄ እሰጣለሁ ተመለሰ። አያችሁት! ይሄ ሰው የተገኘው ጎዳና ላይ ነው። አመንዝራ ሴቶች፣ የቀራጮች የኃጢአተኞች ወዳጅ ነህ ብለው ኢየሱስ ክርስቶስን ተቃውመውት ነበር። ያቺ በአመንዝራነት የምትተዳደር ሴት የተገኘችው የት ነው? ጎዳና ነው። እሷ ቃል ሰማት። አትመጣም ወደ ቤተ መቅደስ። ባህሪዋ ከሰው ገልሏታል አርቋታል። እንደ ዘኬዎስ ያሉ ጉበኞች በመጥፎ ጠማማ ህይወት የሚኖሩ ሰዎችን በቤተ መቅደስ አታገኟቸውም። ቅድም እንዳልኳችሁ እነዚህ ሰዎችን የሃይማኖት ድርጅቶች፣ እያንዳንዱ የሃይማኖት ተቋም ተቀብሏቸው እውቅና ሰጥቷቸው እየሰሩ ከሆነ አብሯቸው የሃይማኖት ተቋሙ የወንበዴ ዋሻ ሆኗል ማለት ነው። በጣም ከባድ ነው። ጌታ ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁ ስለሚል ሰው ወንበዴዎችን ሰብስቦ ወንበዴዎችን አስቀምጦ እግዚአብሔርን አመልካሉ አይልም። ንስሐ ግቡ የሚባል መልእክት እስከሌለ ድረስ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ። የእግዚአብሔር መንግስት ንጹሐን ሰዎችን ወደ መንግስቷ ለመክተት ተዘጋጅታለች። ኃጢአተኛውን ልትፈርድ ተዘጋጅታለች። ፍርዱ ከመምጣቱ በፊት የእግዚአብሔር መንግስት ልዑካኖች ደግሞ ተልዕኳቸውን እየፈጸሙ አሉ ማለት ነው። ምን አይነት ተልዕኮ? የእግዚአብሔር መንግስት ቀርባለች ንስሐ ግቡ። እነማ ንስሐ ይግቡ? ተደራሽነት ያላቸው በጎዳና ስብከት ላይ ሰካራሞች ንሳ ግቡ፣ ዘፋኞች ንሳ ግቡ። የእግዚአብሔር መንግስት ዘፋኞች አይወርሱም ስለሚል በተለያየ ሱስ አዲክትድ ሆናችሁ ገንዘባችሁን እየጨረሳችሁ ቤተሰባችሁን የምታሰቃዩ የእግዚአብሔር መንግስት ቀርባለች፣ ንሳ ግቡ። ሌቦች ንሳ ግቡ። አለአግባብ ህዝቦቻችሁን የምትጨቁኑ ባለስልጣኖች፣ ፖሊሶች ማንማ ያካትተዋል። መጥምቁ ዮሐንስን ስትመለከቱት በጎዳና ላይ ስብከትን ያቀርብ ነበር። እናንተ የእፉኝት ልጆች ከሚመጣው ቁጣ ትድኑ ዘንድ ንስሐ ግቡ እያላቸው ነበር። ምሳር በዛፍ ሥር ተቀምጧል። መልካም ፍሬ የማያፈራውን ዛፍ ሁሉ ይቆርጣል። ከኃጢአታችሁ ተመለሱ፣ ተጠመቁ ይላቸው ነበር። ከዛ ውስጥ አንዱ የመጡት የሮም ወታደሮች ናቸው እኛ ምንድን ነው የሚያስፈልግም? ብለው ወታደሮች ንስሐ ግቡ፣ እኛስ ምን እናደርግ አሉት። በአግባብ እናንተ ህዝባችሁን ያለ ጭቆና በትክክለኛ መንገድ ግዙ። ወንጌል ለሁሉም ነው። ወንጌል ለሄሮድስ ነው፣ ለመንግስታቶች ነው። ንስሐ ግቡ የሚለው መልእክት ለመንግስታቶች ነው። መንግስታት ሄሮድስን ታቁታላችሁ። በእንግዲህ ለሄሮድስ ራሱ መጥምቆ ዮሐንስ ወንጌልን ሰብኳል። ሄሮድስ ያስገደለውም ደግሞ በዝሙቱ በአመፁ በሄደበት መንገድ ዮሐንስ ስላልተቀበለው ነው፣ ስለገሰጸው ነው፣ ንስሓ ገባ ስላለው ነው፣ ተመለስ ስላለው እንግዲህ። ዘፈንን ዘፍና የንጉሱን ልብ ደስ ባሰኘች ጊዜ ምን አደርግልሽ ዘንድ ተወጃለች ሲል እናትዮዋ ያለችውን ሰምታ ታውቃላችሁ። የመጥምቁ ዮሐንስ አንገት ተቆርጦ ይሰጠኝ በቃ አስገደለችው፣ መጥምቁ ዮሐንስን ያቺ ዘፋኝ። ዘፋኝነት ሁልጊዜ የአመጽ መንገድ ነው። ሰዎችን ለክፉ የሚቀሰቅስ ነው። ሰዎች ሰውን እንዲያመልኩ የሚያደርግ ነው። ሰዎች ተፈጥሮን እንዲያመልኩ የሚያደርግ ነው። ዘፋኝነት ስትመለከቱት በጣም መጥፎ በእግዚአብሔር መንግሥት ላይ የአመጽ ስራ ነው። መቼስ የሃይማኖት ተቋሞች ዘፋኞችን አስመጥተው በአንድ ገጥመው ዘፈኑን በአደባባይ ከአምልኮ ቀጥሎ እናደርጋለን የሚል በጣም ከባድ ነገር እንግዲህ በጣም ከባድ የሆነ ነገር ማሰራጨት፣ እኔ ከባድ ነው ብዬ አስባለሁ። ይሄኛውን ወደ ሃይማኖት ቲም ውስጥ አምጥቶ እግዚአብሔርን ማምለክ፣ ስሙን መቀደስ፣ ለስሙ የሚገባን ክብር አድርገልኛል የዘመናትና የዓለም ሁሉ ፈጣሪ አንተ ብቻ ነህ ብሎ ደግሞ ሌላ እግዚአብሔርን ማክበር ሌላ ጉዳይ ነው ወገኖች። ዛሬ አሁን ወደ ዋና ሐሳባችን እንመለስና የጎዳና ላይ ስብከት የጎዳና ላይ ወንጌል ተደራሽነቱ ለተጠቁ ሕዝቦች ነው፣ ለድሆች ነው። ምንም ነገር ለሌላቸው ለድሆች ወንጌልን እንሰብክ ዘንድ እግዚአብሔር ቀብቶኛል ስለሚል። ሌላ የጎዳና ላይ ስብከት ትልቁ ዓላማው ለታሰሩት መፈታት ነው። የታሰሩ ሰዎች አሉ፣ በስራት ውስጥ የተቀመጡ ሰዎች አሉ። ለነሱ መፈታት ነው። የጎዳና ላይ ስብከት ለታሰሩ መፈታት፣ ለተጠቁ ነፃነት። አያችሁት? የተጠቁ አሉ። አንዳንዶች ሳይወዱ ነው ያበዱት። አንዳንዶች ሳይወዱ ነው በጎዳና ላይ ስብከት የዳኑት። በአንድ ስፍራ ላይ በድግምት አብዶ፣ እኛ የጎዳና ወንጌል ስርጭት ስናደርግ በድግምት አብዶ፣ በክፍለ ሀገር ውስጥ ትልቅ ባለሀብት ሰው ነው ግን በድግምት አብዶ ደግመውበት አብዶ ይህ ሰው በአዲስ አበባ ከተማ ውስጥ ከክፍለ ሀገር ይታያችው፣ ከሁለት መቶ ምናምን ኪሎ ሜትር ከገጠር ውስጥ ወደዚህ መጥቶ ራሱን ስቶ ከገንዳ ከተለያዩ ስፍራዎች ሲጠቀም የነበረ ሰው ነበር። የጎዳና ላይ ስብከት ለእብድም ነው። ይሄ ሰው ያ የድግምትና የመተት መንፈስ ከላዩ ላይ ከወጣ በኋላ ቤት አለው፣ እርሻ አለው፣ ይሄ ሰው በባንክ ገንዘብ አለው። እዚህ ግን ቡቱቱ ልብስ ለብሰው ነበር የሚዞረው። የጎዳና ላይ ስብከት ባይኖር ኖሮ ማን ያገኘዋል? ይህን ሰው ይህ ሰው አጋንንቱ የተደገመበት መዋርቱ ድግምቱ መተቱ ለቆት ሄደ። ከዛስ በኋላ ወደ አእምሮ ሲመለስ ሚስቱ እንዳለች ነገረን። ከዛስ ልጆች እንዳሉት እርሻ እንዳለው መሳፈሪያ ብቻ ስጡኝ፣ እኔ ሌላ ምንም አልፈልግም። ይህንንም ለምን እንዳደረጉብኝ ያቃለው ነገር ግን አለ መሳፈሪያ ብቻ ሰጥተነው እኛ ታላቅ አንድ የእግዚአብሔር ሰው ነበሩ፣ ከእሳቸው ጋር ላክ ነው። እሳቸውም አብረው ተጓዙ ወደ ትክክለኛ ቀየው ማለት ነው። ወገኖች በጣም የሚገርማቸው ይሄ ሰው የቤት ባለቤት ነው፣ እርሻ ያለው ሰው ነው፣ ሚስት ልጆች ያሉት ሰው ነው። ግን ተደራሽነቱ ለማን ነበር? ለዚህ አብዶ ከገንዳ ለሚበላ ሰው ነበር። ይገርማቸዋል በኋላ ወደ ክርስቶስ መጣ፣ ይዘው ነፃ ወዳወጣው ጌታ መጣ። ኢየሱስ ክርስቶስ ያድናል ስንል ሱሰኞችን ነፃ ያወጣል ማለት ነው። የተጠቁትን ነፃ ያወጣል፣ የታሰሩት ይፈታሉ። እንደዚህ በመዋርት በድግምት የታሰሩት ይፈታሉ። አልባሌ በሆነ ባህሪ ውስጥ መውጣት አንችልም የሚሉ ወገኖች የሀገራችን ዜጎች ነው። ልናዝንላቸው ይገባል ከልባችን በእነሱ ጉዳይ ላይ ልባችን ሊነካ ይገባዋል ወገኖች ምክንያቱም እነዚህ ሰዎች መስራት ሲችሉ መሮጥ ሲችሉ ማግባት ሲችሉ የቤተሰብ ኃላፊ መሆን ሲችሉ ራሳቸውን አልባሌ በሆነ ሱስ ውስጥ ጠምደው በየጎዳናው ላይ እየዞሩ በማይገባ የሴተኛ አዳሪነት ህይወት ውስጥ እንዲኖሩ እህቶቻችን አይገባም የማንም ገንዘብ ያለው ሰው መጫወቻዎች ሊሆኑ አይገባም። አእምሯቸውን ሸጠው ለማይረባ ነገር ሊሸጡ አይገባም። ሊሰሩ ይገባል። እንደኛ ሰዎች ናቸው። በወንጌል ልንደርሳቸው ይገባል። የጎዳና ላይ ስብከት ተደራሽነቱ ለመንግስታት ነው። በመንግስት ስልጣን ላይ ተቀምጠው አለአግባብ ለሚበለጽጉ ሰዎች ነው። ዘኪዎስን ብንወስደው በመንግስት ስልጣን ላይ ተቀምጦ አለአግባብ የሚሰለጥን ሰው ነበር። የጎዳና ላይ ስብከት ተደራሽነቱ ለነ ሐዋርያው ጳውሎስ ነበር። በዘመኑ ሳኦል ለተባለው ሐዋርያው በሃይማኖት ስልጣን ላይ ተቅሞን ተቀምጦ አለአግባብ አላ አግባብ ሰዎችን የሚያሳድድ ሰዎችን የሚገድል ሰዎችን የሚያሳስር ከካህናት አለቆች ስልጣን የተቀበለ ሰው ነበር። ይህ የጎዳና ላይ ስብከት ነው የበጠበጠው። ለምን ያ አመጹን እንዳካሄድ አረገው? የጎዳና ላይ ስብከት አሁን ደጋሚዎች፣ ሟርተኞች፣ መተተኞች እንደሚገባ እንዳይሰሩ ያደርጋቸዋል። ኢየሱስ ያድናል ስለተባለው ወይንም የጎዳና ላይ ስብከት ውስጥ ታስረው የተቀመጡ ሰዎች የምስራች የምስራች ስለሚደርሳቸው መንግስት የምስራቹ አይድረሳቸው።